እናንተ ግን የሚመቻችሁን አስተማሪ ነው የምትፈልጉን፣ እውነትን ግን አትፈልጉትም፣ ይላል የሰራዊት ጌታ እግዚአብሔር። ልባችሁን ወደ እግዚአብሔር መልሱ። በመካከላችሁ ብዙ ድንቅ ነገር በእናንተ ልሰራ ፈልጋለሁ፣ ይላል የሰራዊት ጌታ እግዚአብሔር። ሀሌሉያ እንጸልያለን። ሀሌሉያ እንጸልያለን። ሃሌሉያ፣ ሃሌሉያ። እስኪ መልእክት ለእኔ ነው የመጣው፣ እግዚአብሔር አምላክም እንዲለውጠኝ ብዬ ነው ወደዚህ ስፍራ የመጣሁት ምትሉ ወንድሞቼና እህቶቼ ካላችሁ እጆቻታንስና እንጸልያለን። አጭር ጸሎት። ለእኔ ነው የመጣው፣ እግዚአብሔርም እንዲለውጠኝ ብዬ ነው ወደዚህ ቦታ የመጣሁት ምትሉ እጆች ታንስና እንጸልያለን። እግዚአብሔር ሆይ በሰሎሞን መቅደስ ቅዱስ እግዚአብሔር ሆይ እነዛ ድንጋዮችን ጌታ እግዚአብሔር አምላኬ ሆይ የሚጠርቡ ሰዎች እንደነበሩ እግዚአብሔር የሚያስተካክሉ የሚያበጃጁ ለመቅደስ ለአንተ ቤት እግዚአብሔር አምላኬ ሆይ እንዲመቹ ለስምህ እግዚአብሔር አምላኬ ሆይ ስምህ ለሚጠራበት ነገር እንዲመቹ ስምህ ለሚጠራበት ስፍራ እንዲመቹ እግዚአብሔር አምላኬ ሆይ እነዛ ጸራቢዎች ነበሯቸው። ቅዱስ እግዚአብሔር አምላኬና መድኃኒቴ ሆይ አመሰግናለሁ፣ እግዚአብሔር አምላኬ ሆይ ስለሰጠህን እግዚአብሔር አምላኬና መድኃኒቴ ሆይ አል ሁሉ ክብር ለአንተ ይሁን ቅዱስ እግዚአብሔር ሆይ እዚህ ጊዜና በሰዓድን በበፊት የሚያለቅሱ ያሉትን ወገኖችን እግዚአብሔር አምላክ ሆይ ታያለ። እግዚአብሔር አምላክ ሆይ አንተ ስለ ሕዝብ የሚገዳ አምላክ አንተ ነህ። እግዚአብሔር አምላክና ምርሃኒት ሆይ ያዕቆብ ካልባረከኝ አለቀን ብሎ እንደተናገረ እግዚአብሔር አምላክ አምላኬን አምርሃኒት ወይ፣ አንተ ደግሞ ስም ማን ባልከው ጊዜ ስሜ ያዕቆብ ነው ብሎ ባለ ጊዜ እስራኤል ይባላል እንግዲህ ወዲህ ብለ እንደ ጌታ እግዚአብሔር እንደ ለወጥከው ቅዱስ እግዚአብሔር አምላክ ወይ፣ ህይወት አልተለወጠችም የምትል ነፍስ፣ ህይወት አልተስተካከለችም የምትል ነፍስ እስከመቸ ድረስ